ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን ስለምታደምጡ ነው፣ ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬ መሰማታቸውን ቀጥለ ባለ እነሱን ጉዳዮች እያነሳሳን ነው ቆይታን ከእናንተ ጋር የምናደርገው በቀጣይ በቀጥታ እንግዲህ ከመሸጋገሪያ በኋላ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁን ይቆዩ። ወደ ቀዳሚው መረጃችን እናምራ። አርሰናል፣ ሊቨርፑል፣ ቸልሲ እና ማንቸስተር ዩናይትድ ከአጥቂው ጋር በቅርቡ ውይይት ሊያደርጉ ነው። የአታላንታ ዋጥቂ አዴሞላ ሉክማን በውድድር አመቱ መጨረሻ ከጣሊያኑ ክለብ ሊለቅ እንደሚችል እየተነገረ ሲሆን፣ በርካታ የፕሪምየር ሊግ ክለቦችም ሁኔታውን እየተከታተሉት ነው። ናይጄሪያዊ ዋጥቂ ወደ ዝውውር መስኮቱ እያመሩ ካሉት ስሞች አንደኛው ሆኗል። የ27ት ዓመቱ ተጫዋች በሴሪኤና በዓለም አቀፍ መድረክን ባሳየው ድንቅ ብቃት የበርካታ ክለቦችንም ትኩረት እየሳበ ነው። ምንጮች ለከቼንዶ ኦፍሳይድ እንዳስታወቁት ባርሴሎና የተጫዋቹን ተወካዮች አግኝቶ አዶሜላ ሉክማንን ስለማዘዋወር ተናግረዋል። ይሁን እንጂ የካታላኑ ቡድን ቀጣይ የገንዘብ ችግሮች ከባድ እንቅፋት ሊፈጥሩበት ይችላሉ። በመጀመሪያ አዶሜለ ሉክመን ላይ ፍላጎቶችን ካሳዩት ክለቦች አንደኛው የሆነው ዩቬንቱስ ለተጫዋቹ ዝውውር ቅድሚያ መስጠቱን ቀጥሏል። ነገር ግን ከ60-65 ሚሊዮን ዩሮ የማውጣት ፍላጎትም የላቸው። እንደ ቸልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ኒውካስል ዩናይትድ እና አርሰናል ያሉ ክለቦች በተጫዋቹ ላይ ያላቸው ፍላጎት አዶሜለ ሉክመንን ወደ እንግሊዝ እንዲመለስ ሊያደርገው ይችላል። የፕሪምየር ሊግ ክለቦች ከናይጄሪያዊው ጋር በቅርቡ ለመነጋገርም እቅዶች እንዳላቸው ጭምር ነው የሚገለጸው። ተጫዋቹ የት እንደሚፈርም ማየቱ አስደሳች ነው የሚሆነው። በክረምት አዶሜላ ሉክመን ተፈላጊ ተጫዋች ነው። ተጫዋቹ በዚያ የውድድር ዘመን 25 የጎል አስተዋጽኦዎችም አሉት፤ 18 ግቦችንና ሰባት አሴስቶችንም እንዲሁ አድርጓል። ለሁሉም ክለቦችም ጥሩ ግዢ ሊሆን እንደሚችል ጭምር ነው በርካቶች እየገመቱ የሚገኙት። ቻልሲዎች ሙካይሎ ሙድሪክን እንግዲህ መተካት ይፈልጋሉ። የሴሪኤው ኮከብ ከፍተኛ እንግዲህ ሁኔታ ሊያሻሽላቸው ይችላል ተብሎ የሚጠበቅ ተጫዋች ነው። በተመሳሳይ አርሰናል አንዳንድ ቁልፍ ተጫዋቾቻቸውንም ለመልቀቅ እና ደግሞ በአጥቂ ክፍል ውስጥም የበለጠ ጥልቀትን ይፈልጋሉ ተብሎ ነው የሚታሰበው። ሊቨርፑልን በተመለከተ በክረምት የተጫዋቾች የዝውውር መስኮት ዳርዊን ኑኔስን እና ዲየጎ ዦታ ላይ መተካት ይፈልጋሉ። ሁለቱም ተጫዋቾች በዚህ ውድድር ዘመን አሰልቺ ነበሩ፣ እናም ናይጄሪያዊው በእነሱ ላይ ማሻሻል ሊሆን እንደሚችል ጭምር እየተነሳ ይገኛል። ማንቸስተር ዩናይትድ በአጥቂው ላይ ትልቅ ፍላጎት አላቸው ያለው ክረምት እንግዲህ ፈራሚ ጆሹዋ ዘርክሲም አሁንም በእንግሊዝ እግር ኳስ እየተፈተነ ያለው ሌላኛው ጥራት ያለው አጥቂ መፈረሙ የዩናይትድ ቅድሚያ ሊሰጠው የሚሆን ጉዳይ እንደሆነ ነው የሚነገረው። ድርድር በመካሄድ ላይ ነው። አርሰናል ከፕሪምየር ሊጉ ከወረደው ክለብ እንግዲህ ተጫዋች ለማስፈረም የ30 ሚሊዮን ፓውንድ ለማቅረብ ፍቃደኞች ናቸው። አርሰናሎች የሌስተር ሲቲውን አማካይ ቢላል ኤል ኩኑስን ለማስፈረም ነው ፍላጎት እንዳሉ የተዘገበው። የ20 ዓመቱ አማካይ በዘንዶ የውድድር ዘመን ለሌስተር ሲቲ ጥሩ እንቅስቃሴን ያደረገ ሲሆን በሚቀጥለው የውድድር ዓመትም በሻምፒየንሺፕ የመጫወት እድል የለውም። እንደ ፌጃዝ ዘገባ ከሆነ አርሰናል ሞሮኳዊውን ወጣት አማካይ ለማስፈረም እየፈለጉ ነው። ነገር ግን ለዝውሩ እስከ ሰላሳ ሚሊዮን ፓውንድም ሊያወጡ እንደሚችሉ ጭምር ይነገራል አርሰናል ለተጫዋቹ ጥያቄ ለማቅረብም መዘጋጀቱ የተዘገበ ሲሆን በሁለቱ ክለቦች መካከልም መደበኛ ያልሆነ ድርድሮችም እየተካሄዱ ነው የ ሀያ አመቱ አማካይ በዚህ ክረምት አርሰናልን የመቀላቀል ሀሳብ ሳይሰብረው አይቀርም የሃያ አመቱ አማካይ እንግዲህ በአርሰናል ጥሩ ጭማሪ ሊሆንም ይችላል ሞሮኳዊ ኮኮብ ከሌስተር ሲቲ ጋር ወደ ሁለተኛው የእንግሊዝ ፕሪምየር ሊግ ወደ ታችኛው ሊግ ውድድር እንግዲህ መሄድ አይፈልግም የተባለው ይበንዲ እንዳለ፣ ሌስተር ሲቲ የ30 ሚሊዮን ዩሮ ጥያቄ ከቀረበለት ሊፈተንም ይችላል። አርሰናል በእርግጠኝነት ስምምነቱን ለመጨረስም የሚያስችል ፋይናንሻል አቅም ይኖረዋል። እናም ስምምነቱን መጨረስ ይችሉ እንደሆነ መታየት ያለበት። በመሀል ሜዳ ተጨማሪ ጥራትና ጥልቀትን መጨመር ይፈልጋሉ። ወጣቱ አማካይ ቴክኒካል ብቃትና መረጋጋቱም ለአርሰናል ደግሞ ትልቅ ጭማሪ ይሆናል ተብሎ ነው የሚጠበቀው። አርሰናል በቅርብ ዓመታት ወጣት ተጫዋቾችን በመንከባከብ ጥሩ ስራ ሰርተዋል። እናም ለቢላል ኤልኮኑ ስም እድገትም ቁልፍ ሚናን ሊጫወቱ ይችላሉ። አርሰናሎች አማካዩ በከፍተኛ ደረጃ ለመጫወትና የበለጠ እንዲሻሻል እንዲሁም ደግሞ አስደናቂ ችሎታውንም እንዲያሟላ ሊረዱት ይችላሉ። ሞሮኳዊው የአጥቂ አማካይ የመሃል አማካኝና የመስመር አጥቂ ተጫዋች ሆኖ መጫወትም ይችላል። በዚህ የውድድር ዓመትም ሶስት ጎሎችንና አምስት አሲስቶችንም ማድረግ የቻለ ተጫዋች እንደሆነ ነው እየተገለጸም የሚገኘው። ሊቨርፑል የማንቸስተር ሲቲ ኢላማ የሆነውን ተጫዋች ለማስፈረም እያሰበ ነው። ሊቨርፑል የሞናኮ ናጥቂ ኤሊሴ ቤንሴጌርን በውድድር ዓመቱ መጨረሻ ለማስፈረም ፍላጎት እንዳላቸው እየተገለጸ ነው። ከማንቸስተር ሲቲ ፉክክር ይጠብቃቸዋል። ሁለቱ የፕሪሚየር ሊግ ክለቦችም የ20 ዓመቱን አጥቂ እድገት ላይ ክትትል ሲያደርጉም ቆይተዋል። እናም ለተጫዋቹም ጥያቄ ያቀርበዋል። ከሌኪፕ በወጣ ዘገባ መሰረት ተጫዋቹ 30 ሚሊዮን ዩሮ የተገመተ ሲሆን በሊቨርፑል እና ማንቸስተር ሲቲ ፊርማውንም የማግኘት የፋይናንሻል ጡንቻ እንዳላቸው የታወቀ ሲሆን ተጫዋቹን ለማስፈረም መደበኛ ያልሆነ ጥያቄ ማቅረብም ችለዋል። ኤሊሴ ቤንሴጌር ከየትኛውም ክለብ የተሻለ ጭማሪ ሊሆን እንደሚችልም ጭምር ነው የሚነገረው። ተጫዋቹ ለሁለቱም ክለቦች ጥራት ያለው የረጅም ጊዜ ግዢ መሆን ይችላል። ማንቸስተር ሲቲና ሊቨርፑል ተጨማሪ ግቦችንና ፈጠራዎችን ይፈልጋሉ። የአመቱ የክንፍ አጥቂ ጥሩ ግዢ ሊሆን ይችላል። በዚህ ውድድር ዘመን አስራ ሶስት የጎል አስተዋጽኦችንም እንዲሁ ማድረግ ችሏል። ምንም እንኳን ቤንሴጌር በተፈጥሮ በግራ በኩል የሚጫወት የክንፍ ተጫዋች ቢሆንም በሁለቱም ክንፎች በኩል የመጫወት ሁለገብነት ብቃት ግን አለው። ሁለቱ ክለቦች ወደፊት ኮከብ እንዲሆንም ሊያደርጉት ይችላሉ። ሊቨርፑል ወይም ደግሞ ማንቸስተር ሲቲ የመቀላቀል እድልም ለልጁን በጣም አስደሳች ይሆናል ተብሎ ነው የሚጠበቀው። ሁለቱ ክለቦች ለዋና ዋና ዋንጫዎችም በየጊዜው ሲፎካከሩ ቆይተዋል። እናም በእጃቸው ላይ ደግሞ ጥራት ያለው አሰልጣኝ አላቸው። ተጫዋቹ ምኞቱ እንዲሳካም ሊረዱት ይችላሉ። በተጨማሪም ሊቨርፑል በዚህ ክረምትን በርካታ የአጥቂ አማራጮችን እየተመለከቱ ነው። ይህ በእንዲህ እንዳለ ተጫዋቾቹ በዘንዶ የውድድር ዘመን የመደበኛ የጨዋታ ጊዜን ለማግኘት ቢቸገሩም በሁለቱ ቡድኖች መፈለገው ግን አስገርመዋል። ዘገባው ተጫዋቹ የጨዋታ ጊዜና ለማግኘቱ መበሳጨቱን የገለጸ ሲሆን ሁለቱ የፕሪምየር ሊግ ክለቦችም በዚህ ክረምት ሞናኮ እንዲለቅና በመጀመሪያው ቡድን የጨዋታ ጊዜ ማረጋገጫ ለመስጠትም ከሳምንት በፊት ፊርማውንም ለአንዳቸው እንደሚያኑር ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከማቲያስ ኩኛ ፊርማ በኋላ አጥቂ ይለቃሉ። ማንቸስተር ነትሮች ማቲያስ ኩኛህን ከወልቭስ ለማስፈረም ሲቃረቡ፣ ክለቡ አሁን ላይ የፊት መስመር ትልቅ ውሳኔን አስተላልፏል። እንደ ከቼንድ ኦፍ ሳይድ ምንጮች ገለጻ ከሆነ ራስመስ ወይለንድ በአሰልጣኝ ሩበን አሞሪን ፍላጎት ለገበያ ቀርቧል። ዩናይትዶች በመጪው የክረምት ተጫዋቾች የዘወር መስኮት ለዴንማርካዊ አጥቂ የሚቀርብላቸውን ጥያቄ ለማዳመጥም ተዘጋጅተዋል የሀያ ሁለት ዓመቱ ተጫዋች በዚህ የውድድር ዘመን የተስፋ ፍንጮችን ቢያሳይም ወጥ አለመሆኑና በቡድን ውስጥ ደግሞ አዲስና የተረጋገጠ አጥቂ መፈለግም የአጥቂውን የወደፊት ጣፈንታም በማንቸስተር ዩናይትድ ችግር ውስጥም ከቶታል የሚሉ መረጃዎች ናቸው አሁን ላይ እየወጡም የሚገኙት በአሁኑ ጊዜ በጣም ጠንካራ ፍላጎት ሆኖ የመጣው ከሴሪኤው ነው ጁቬንቱስ እና ናፖሊ ሁለቱም እንግዲህ የራስመስ ሆይላንድ ፈላጊዎች እንደሆኑ እየተነገረ ይገኛል። በተለይ ደግሞ ክለቦቹ እንግዲህ ይህን ተጫዋች እንግዲህ እንደሚፈልጉት ነው እየተገለጸ የሚገኘው። ሆይላንድ ሁኔታ እንግዲህ በቅርበት የሚከታተሉት ክለቦች እነዚህ ናቸው። ዩቬንቱስ ዱሻን ቭላሆቪችን ከለቀቁ የአጥቂ መስመራቸውን ለማስተካከል በዝግጅት ላይ የሚገኙ ሲሆን ለራንዳል ኮሎሞአኒ ቋሚ ስምምነት ለማድረግ ፈቃደኛ ያልሆኑት ዩቬንቱሶች ራስመስ ሆይላንድን እንደ ተቀዳሚ ኢላማቸው አድርገው የሚመለከቱታል። ይህ በእንዲህ እንዳለ ናፖሊም ራሱን እንግዲህ ለዝውውር እያዘጋጀ ነው። ክለቡ አንቶኒዮ ኮንቴን ሌላ የውድድር ዘመን እንደሚቆይ ለማሳመንም ቆርጠው መመነሳታቸው፣ ለቁልፍ ማጠናከሪያዎችም ቅድሚያ እየሰጡ ነው። ባለፈው ክረምት ሮሜሉ ሉካኩን ያመጡ ሲሆን በክረምት እሱን የሚደግፍ ደግሞ ተጨማሪ አጥቂ ለማምጣት ሲፈልጉ አንቶኒዮ ኮንቴ ራስመስ ሆይለንድን እየመረጠ ነው የሚመስለው ናፖሊ በሚቀጥለው የውድድር ዘመን በሴሪኤ በቻምፒየንስ ሊግና በኮፓ ኢታሊያ የመወዳደር ፍላጎቱን ከግምት ውስጥ በማስገባት ፊት መስመራቸው ላይ ተጨማሪ አጥቂን ለመጨመርም ይፈልጋሉ። ዩናይትድ ከራስመስ ሆይላንድ ጋር ለመለየት ቢያንስ ስልሳ ሚሊየን ዩሮ እንደሚፈልጉ ነው የሚነገረው። ሆይላንድ የማንቸስተር ዩናይትድ ህይወቱ የሚጠበቀውን ባያሳይም በእግር ኳሱ ዓለም ግን አሁን ላይ ከፍተኛ ደረጃ የተሰጠው ሲሆን የወጣትነት እድሜው ግምት ውስጥን በማስገባት አሁንም እንግዲህ ለወደፊት እድገት ቦታ አለውም። ዴንማርካዊ ዋጥቂ በዚህ የውድድር ዘመን ዘጠኝ ግቦችን አስቆጥሮ አራት አሲስቶችን ደግሞ ማድረግ የቻለም ተጫዋች ነው። ሌስተር ሲቲ የሰላሳ ዘጠኝ ዓመቱን አሰልጣኝ የሩድ ቫን ኒስትሮይ ምትክ ለማድረግ እየፈለጉ ነው። ሌስተር ሲቲ በአሰልጣኝ የሩድ ቫን ኒስትሮይ መሪነት ከፕሪምየር ሊጉ ሲወርድም አዲስ አሰልጣኝ መፈለግ ጀምረዋል። ሆላንዳዊ በአሰልጣኝ በኪንግ ፓወር ስቴዲየም ቆይተው ከባድ ጊዜያቶች ገጥሞት ነበር። ቫን ኒስትሮይ ምንም እንኳን ክለቡ በሚቀጥለው የውድድር ዓመት በሻምፒዮንሺፕ ለማስተዳደር ፍላጎት ቢኖረውም የመውጫውን በረገድ በቅርቡ ሊለይ ይችላል ተብሎ ነው የሚጠበቀው። ዘሰን እንደዘገበው ሌስተር ሲቲ የቀድሞ የሳውዛምተን አለቃ ሩሴል ማርቲንን ለማስፈረም እየተጠባበቁ ነው። ቫን ኒስትሮይ በሌስተርም በሁሉም ውድድሮች እንግዲህ ካደረጋቸው 23 ጨዋታዎች ማሸነፍ የቻለው ሶስቱን ብቻ ነው። ቡድኑ እንግዲህ ወደ ሻምፒዮንሺፑ መመለሳቸው ከተረጋገጠ በኋላ የሌስተር ቦርድ የአመራር ለውጥን እየመረመረ ይመስላል። የ39 ዓመቱ ማርቲን ማራኪ የሆነ የእግር ኳስ ዘይቤን በመጫወት መልካም ስምንም ገንብተዋል። በስዋንዚ ሲቲ ቆይታውን በወጣት የተገነባ ቡድን ይዞ ትልቅ አቅሙንም አሳይቶ ነበር። ነገር ግን ሌስተር ሲቲ ማርቲንን ለመሾም ከሬንጀርስ ፉክክር ይገጥመዋል ተብሎ ነው የሚጠበቀው። የሌስተር ሲቲው አሰልጣኝ ሩድ ቫን ኒስትሮይ ለደጋፊዎች ያላቸው ፍቅርን አሳይተዋል። ሌስተር ፈጣን እርምጃ መውሰድ ከቻለ ማርቲንን በማምጣት ትክክለኛ የእግር ኳስ ፍልስፍና ፍልስፍናንም በሌስተር እንደገና ለማቋቋምም የታለመውን መልሶ ግንባታ የሚቆጣጠር ሰው ሊሆን ይችላል ተብሎ ይጠበቃል። ሬንጀርሶች በሌስተር ሲቲ ኢላማ ላይ ፍላጎታቸውን ሊያሳድጉ እንደሆነ ወደፊት የሚታይ ይሆናል። ሊያም ደግሞ በቀድሞ የፕሪሚየር ሊግ ሻምፒዮናዎች ፍላጎት ላይም ያለ ሌላኛው አሰልጣኝ ነው። ከሩድ ቫኒስሮይ በተጨማሪ አማካዩ ሃሪ ዊንክስም በዚህ ሲዝን ካሳየው ደካማ እንቅስቃሴ በኋላ ክለቡን ሊለቅ የሚችል ሌላኛው ሰው እንደሆነ እየተገለጸ ይገኛል። ሌላኛው የምናነሳው ነጥብ ደግሞ ራኡል ጎንዛሌዝ ወደ ማድሪድ ዋና ቡድን ሊመጣ ይችላል ተብሎ ሲገመት ነበር። የሪያል ማድሪድ የቀድሞ ኮከብ ራኡል ጎንዛሌዝ ካርሎ አንቸሎቲን በመተካት ቀጣዩ የሎስ ብላንኮቹ ተተኪ አሰልጣኝ ተደርጎ ለትንሽ ጊዜያቶች ይሆናል ተብሎ ተጠብቆ ነበር። በተለይ ለዓለም ክለቦች ዋንጫ ራኡል ጎንዛሌዝ ሊመራው ይችላል የሚሉ መረጃዎች ሲወጡ እንደነበር ሰምተናል። በተለይ በኮፓ ዴልሬ የፍጻሜ ጨዋታ፣ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከተሸነፉ በኋላ ሎስ ብላንኮቹ እንግዲህ አሁን ላይ በላሊጋውን በአራት ነጥቦች ዝቅ ይላሉ ከባርሴሎና ። ስለዚህም የአንቸሎቲ ስራ ደግሞ አደጋ ላይ መውደቁንና መውጣታቸውም እየተረጋገጠ እንደመጣ የሚታወቅ ጉዳይ ነው። ከ2019 ጀምሮ በሪያል ማድሪድ ካስቲያ አስተዳዳሪ የነበረው የነበረውና የክለቡ ታዋቂ ስም ራኡል ጎንዛሌዝ ብላንኮ ለጣሊያናዊ አሰልጣኝ ተተኪ ተብሎ ተሰይሞ ነበር። ራኡል እንግዲህ ወሬውን ቢሰማም መረጋጋትን እንደሚመርጥና በክለቡ ውሳኔን እንደሚያምንም ጭምር ነበር የተናገረው ነገር ግን አሁን ላይ ሻቪ አሎንሶ እንደሚመጣ እየተገለጸ ነው እዚህ በመሆኔ በጣም ደስተኛ ነኝ መሆን የምፈልገው ቦታ ላይ እገኛለው ለመገምገም ጊዜው ሲደርስም አስፈላጊውን ነገር መረጋጋት ነው እኛ በውድድር ዘመኑ መጨረሻ ላይ ነን አሁንም እንግዲህ ብዙ ችግሮች አሉ ሲልም ጭምር ነው የተናገረው ራኡል ጎንዛሌስ እኔ እንደማስበው ክለቡና ከዚያም እኔ በግል እንግዲህ ሊነኩ የሚችሉ ውሳኔዎችን ለመገምገምና ለመወሰንም ጊዜ ይኖረናል እኔ ግን በጣም የተረጋጋሁ ነኝ። ብዙ ወሬዎች ቢነሱም እስካሁን ግን ከኔ ጋር የተገናኘ ይፋዊ ንግግር አልተጀመረም። ነገር ግን እነሱ ከፈለጉኝ ሁሌም ዝግጁ ነኝ ሲልም ጭምር እንዲሁ ይደመጣል። ራኡል 19 ዓመታትን በሳንቲያጎ ቤርናቢዩ ያሳለፈ ሲሆን 741 ጨዋታዎችን አድርገው 323 ጎሎችንና 135 አሲስቶችን አድርጓል። እንዲሁም ካርሎ አንቸሎቲ በሪያል ማድሪድ ቤት የወደፊት ዕጣ ፈንታ ላይ ውሳኔ ወስኗል። ካርሎ አንቸሎቲ በውድድር ዓመቱ መጨረሻ ሪያል ማድሪድን እንደሚለቅ ነው የተነገረው። ማድሪድ እንግዲህ ኤክስትራ እንደዘገበው ከሆነ አንቸሎቲ በክረምቱ የስፔን ዋና ከተማን ክለብ ለመልቀቅም ተዘጋጅተዋል። ጣሊያናዊው አለቃ ከብራዚል ብሔራዊ ቡድን ጋርም ከስምምነት እንደደረሱ ነው እየተገለጸ የሚገኘው። አሌሃንድሮ ጋርናቾ ብቃቱን እንዲያስተካከል ተነግሮታል። የቀድሞው የቸልሲ ተከላካይ ፍራንክ ሌቦፍ የማንቸስተር ዩናይትዱ የክንፍ አጥቂ አሌሃንድሮ ጋርናቾ በኦልትራፎርድ ቅርጹን ለማግኘትም ምን ማድረግ እንዳለበት አብራርተዋል። ጋርናቾ በዚህ ውድድር ዘመን በሩበን አሞሪም ስር ወጥነት አቶ ታይቷል። በዘንዶ የውድድር ዘመን ባደረጋቸው ሰላሳ ሶስት የፕሪሚየር ሊግ ጨዋታዎች አምስት ጎሎችንና አንድ አሲስት በማድረግም ደካማ እንቅስቃሴን አድርጓል። በመጨረሻዎቹ አራት ጨዋታዎች አስደናቂ ብቃትን ካሳየ በስተቀር ባለፈው የውድድር ዘመን በሰላሳ ስድስት የሊግ ጨዋታዎችም ሰባት ጎሎችንና አራት አሲስቶችን ካደረገ በኋላ ደካማ ዓመትን ያሳለፈበት አመት ሆኗል። ስለ ጋርናቾ ሲናገር ፍራንክ ሌቦፍ ስለ አጥቂው እንግዲህ ሲናገርም አሊሃንድሮ ጋርናቾ መጥፎ የውድድር ዘመንን አሳልፈዋል። ብዙዎችም እሱ በጣም ብሩህ የወደፊት ተስፋ እንዳለው አስበው ነበር። ነገር ግን ያሳየው ብቃትን ከተመለከተን በዚህ ውድድር ዘመን ያሳየው ነገር ማሻሻል ያለበት ነው። በጨዋታዎች ውስጥ በጣም ተንኮለኛ ሊሆን አልቻለም። ጋርናቾ ተጫዋቾችን ሲያልፍ በጣም ኃይለኛና በራስ የመተማመን ስሜት እንደነበረው አላየንም። የውሳኔ አሰጣጡ ደካማ ነበር። እናም ደግሞ ጋርናቾ ችሎታውን ያጣ ይመስላል። እሱ ወጣት ተጫዋቾችን ነው ስለሆነም ደግሞ ብዙ ነገሮችን እንደሚያስተካክልም ተስፋ አድርጋለሁ ሲልም ጭምር እንዲሁ ይናገራል። የአሊሃንድሮ ጋርናቸው ሁኔታ በዚህ ክረምት ከማንቸስተር ዩናይትድ ሊለቅ ይችላል የሚል ግምትም እንዲፈጠር እንዲሁ አድርጓል። ዩናይትዶች በዝውውር ገበያው ገንዘብን በማሰባሰብ እየሰሩ ሲሆን ይህንንም ለማድረግም በርካታ ተጫዋቾችን ይሸጣሉ ተብሎ ይጠበቃል። ጋርናቸው ሊለቁ ከሚችሉ ተጫዋቾች መካከልም አንደኛው ነው። እንዲሁም ደግሞ ቼልሲዎችም በክረምቱ የማንቸስተር ዩናይትድ ታዳጊዎችን የማዛወር ፍላጎት አላቸውም። ቼልሲዎች በአሌሃንድሮ ጋርናቾና በኮቢ ማይኖ ላይ ፍላጎታቸውን ያስቀጥላሉ። እንደ ዴይሊ ሜል ዘገባ ከሆነ ሰማያዊዎቹ ስለ ሁለት ወጣት ተጫዋቾችም ጥያቄ አቅርበው በክረምቱም መገኘታቸውም ጭምር ለማረጋገጥም እየሰሩ እንደሆነ ነው የተገለጸው። ቻልሲ ሁለት ተከላካይ የዝውውር ጥያቄ ያቀርባል ተብሏል። የቻልሲ እቅድ በክረምቱ የዝውውር መስኮት የሁለት የፕሪምየር ሊግ ተጫዋቾችን ዘጠና ሚሊየን ፓውንድ ማውጣት ነው። በቲም ቶክ ዘገባ መሰረት የቦርን መዙዲን ሆችሰንና የክሪስታል ፓላሱ ማርክ ጎሄም ለማስፈረም እየተዘጋጁ ነው። መጪው የዝውውር መስኮትም በቸልሲ ካለ መስመር ትልቅ ለውጦች ይጠበቃሉ ተብሎ ይታሰባል። የሰማያዎቹ አሰልጣኝ ኤንዞ ማሬስካ በመከላከሉ ላይ ያሉትን ክፍተቶች ለመፍታትም ይፈልጋሉ። እናም ሁለቱም ተከላካዮች ለቀጣዩ የውድድር ዘመን የኋላ መስመርን ለማጠናከር ጠንካራ እንቅስቃሴን ያደርጋሉ። ከቼሪሶቹ ጋርም ባለፈው ድንቅ ዓመታት ዘመንን እንግዲህ ምክንያት የበርካታ የአውሮፓ ክለቦች ትኩረትን ያገኘው ዴን ሆውችሰን እየፈለጉት መሆናቸው ብዙም አስደንጋጭ አይደለም። ቸልሲዎች ባለፉት ዓመታት ወደ አንደኛ ቡድን ሊገቡ የሚችሉ ወጣት ተጫዋቾችን ለማስፈረምም የሚታወቁ ሲሆን ዴን ሆችሰንም በዚህ እቅድ ውስጥም የሚስማማ ሲሆን ሰሜዎቹ በ50 ሚሊዮን ፓውንድም የውል ማፍረሻ ለመክፈልም እቅድ እንዳላቸው እየተገለጸ ይገኛል። ዴን ሆችሰን ከቸልሲ በተጨማሪ በሌሎችም የአውሮፓ ታላላቅ ክለቦች የሚፈልግ አይነት ተጫዋች ነው። በሌላ በኩል ማርክ ጉሂም በ2021 ከስታንፈርድ ብሪጅ በመልቀቅም ከክሪስታል ፓላስ ጋር የተገናኘ ሲሆን በፓላስ ባሳየው ብቃት ምክንያትም እንግዲህ አሁን ላይ ወደ ስታንፈርድ ብሪጅ ሊመልሱት እንደሚፈልጉ ነው በክረምቱ ቸልሲ በራዳሩ ላይ ይገኛል። ማርከ ጉሂ ኮንትራቱ እስከ 2026 ድረስም የሚቆይ ሲሆን ፓላስ በዚህ ክረምትም ገንዘብ ማግኘት ወይም ደግሞ በሚቀጥለው ዓመት በነፃ ማጣት ምርጫው ላይ ስለመሆኑ የመሸጥ ግዴታ ውስጥም ይገባል ተብሎ ይታሰባል። ቸልሲዎች ለማርከ ጉሂ አርባ ሚሊየን ፓውንድ እንግዲህ የሚጠጋ ገንዘብም ለማውጣት ዝግጁ እንደሆኑ ጭምር ነው እየተነገረም የሚገኘው። የቀድሞ የባየር ሚኒክ ኮኮ ባስቲያን ሽዋንስታይገር የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ በፍሬንች ሊጓን ባሳየው ቡድን አድንቆታል። በሚቀጥለው ወረም ከአሊያን ዛሬና ለሚኖረው የዋንጫ ጨዋታ እንግዲህ ፓሪሶቹ ማለፋቸው ይታወሳል። ፓሪስ ሰን ዠርሜን በጥሎ ማለፉ ብረስትን፣ ሊቨርፑልንና አስተንቪላን አሸንፈው እንዲሁ ደግሞ የ ይህንን ቡድን ደግሞ እንዳሸነፉ ጭምር የሚታወስ ጉዳይ ነው። አርሰናልን አሸንፈውም ወደ ፍጻሜ ማለፋቸውም የሚታወስ ነው። ሉዊስ ሄንሪኬ በፓሪስ ሰንጀርሜን ቡድን ላይ ላሳየው ተጽዕኖም ተመስግኗል። ኔይማር ነበራቸው፣ ኢምባፔ ነበራቸው፣ ሜሲ ነበራቸው። ነገር ግን አሁን ላይ ያለ ኮኮብ ቡድን ትልቅ ነገርን ለማድረግም የቻሉ ይመስላሉ። እኔ እንደማስበው የፓሪስ ሰንጀርሜን ትልቁ ኮኮብ ሉዊስ ሄንሪኬ ነው። ባርሴሎናን ስንገጥም የባርሴሎና አሰልጣኝ በነበረበት ወቅትም እሱ አስደናቂ ነገሮችን እያደረገ ነበር። አሁን ባሉት ተጫዋቾች እንዴት ቡድኑን እንግዲህ እንደሚመራእና እንደሚያዝም ሲናገር ነበር። ባለፉት ዓመታት ይህ ክለብ ብዙ አሰልጣኞችን ቀይረዋል። ትልቁ ስኬታቸው የፈረንሳዩ ሊግ በተደጋጋሚ ማሸነፍ ነበር። እናም እሱን ደግሞ ዋንጫ ያጡትም ጊዜ ነበር። ብዙ ክለቦች እንግዲህ ወደ ክለቡ አምጥተው ሳይሳካላቸው ቀር ተባለ። አሁን ላይ ግን እንዲሁ የተለያዩ ነገሮችንም እየሞከሩ ጭምር እንደሆነ ነው እየተገለጸም የሚገኘው ስለዚህም ደግሞ ይሄ ቡድን በቀጣይ ጥሩ ነገሮችን እንደሚያደርግም አምናለው ሲልም ጭምር የተናገረው። ለሁለት ሲዝኖች ፓሪስ ሰን ዠርሜን በአውሮፓ ካሉት እጅግ በጣም የሚያስቀኑ የአጥቂ ክፍል ያላቸው ቡድኖች ናቸው። ሊዮኔል ሜሲ፣ ኔይማርና ኬሪያን ምባፔም ፊት መስመሩን ይመሩ ነበር። ነገር ግን ሶስቱ አሁን ላይ በሌሎች ተጫዋቾች ተተኩተዋል። በቻምፒየንስ ሊጉም በሩቅ መጓዝም ችል እየቻሉ ይገኛሉ። ፓሪሳዊያን የኤንሪኬ የቀድሞ ቡድን ባርሴሎና ሌላኛው የግማሽ ፍጻሜ ጨዋታውን ከኢንተር ሚላን አድርጎ ከውድድሩ የተሰናበተበት አጋጣሚንም የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏአድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደረኩኝ። የተለያዩ የዝውውር ጉዳዮችን ያዝንበት ፕሮግራማችን ይህንን ይመስል ነበር። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።